ምንድን ነው ምታሳያት? እንዲያደረጉ ምናም ብለ የምቀባጠረው ምንድን ነው? ያለውን ነገር ነው ያሳየኝ። እኔ ከሶስት ጋር ስላላት ያለበትን ፎቶ ምናምን ካለ አሳየኝ። አሳየኛ፣ ምንድን ነው ያሳየሁሽ? ምንም የተለየ ነገር ያየሁትን አይቻለሁ ብላ ነው የተናገረችኝ አይደል? አንተ ሁሉንም ነገር ንገሮ ፎቶ አሳየው። ይሄ እንደ አንድ ፍቅረኛ ይሰማኛል። አሳየዋት የመቼ ቴክስት ነው የመቼ ፎቶ ነው ምናምን ቶሎ ቶሎ እንደማያወራ ሰው ምንድን ነው አንተ እኮ ነው ህይወት ውስጥ ገብተህ በጠበትከኝ እኮ ነው እንደዚህ አይነት ያኔ ለምን አትናገርም? ድሮ ለምን አትናገርም? ምንድን ነው የኔ ጥፋት ምንድን ነው? በደንብ እንተማመን ነበር

ዛሬ እንግዲህ ብሩክ ሀይሚ እንዲሁም ዳኒ መጥተዋል ማለት ነው። ብሩክ እንግዲህ ዛሬ በራሱ ቻናል መጥቷል ከትናንትናው ቪዲዮ የተነሳ እንግዲህ ዛሬ ብሩክ እሳት ቅንጣት ጎርሶ ማለት ነው። እንግዲህ ዳኒን ብቻ ነበር የቀጠረው። ሀይሚ ደግሞ ከዳኒ ጋር ሲገናኙ ይደባደቡብኛል ብላ እንግዲህ ሃይሚም አብራ መታለች ማለት ነው። በመጀመሪያ ደረጃ ማነው ደስ ያለው ሀይሚ እንደዚህ ዝንጥ ብላ ስትመጣ ማለት ነው። የትናንቱን አይታችሁ ዛሬን ስታዩ እንዴት ነው? በጣም በጣም በጣም አምሮባታል ሀይሚ ማለት ነው። እና እንደዚህ አምሮብሽ ፀጉርሽን ተሰርተሽ ስለመጣሽ ለእኛም የመረጋጋት ተስፋ ስለሰጠሽን ደስ ብሎናል ማለት ነው። እና እንግዲህ ዛሬ ብሩክ ሁሉንም ነገር ተናግሯል ያለውን ሁሉ በአጠቃላይ ማለት ነው። ከ23 ደቂቃ አይ ቲንክ 13 ደቂቃ ብሩክ ብቻውን ነው ያወራ። በጣም በጣም በቃ እውነት ነገር ነው የተናገረውና ስለሱ በደንብ የምናወራ ይሆናል። እንዲሁም ደግሞ ስለ ዳኒ በጣም ያሳቀኝ ነገርም አለ እንዲሁም ስለ ሀይሚ ስለ ሁለታቸውም ብሩክም ደግሞ ስለ ሶሲ እና ስለ ዳኒ ምን ውሳኔ ወሰነ የሚለውን ሰምታችኋል። እኔም ማብራሪያ እሰጣለሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸው? ያለን እግዚአብሔር ይመስገን። ሰላማችሁ ዛ ባላችሁበት እያልኩኝ ዛሬ እንዴት ነው፣ ደስም ብሎኛል በጣም ማለት ነው። የምሬን ነው። ሙላችሁ እና እንደዚህ ሆኖም በቃል አደለም ብቻ ደስ ብሎኛል በጣም። አንደኛ ሀይሚ በዚህ መልኩ ስላየዋት፣ ብሩክም ያው በቃላ አይደለ የሆዱን አውጥቶ ተናግሯል ማለት ነው። እና እንግዲህ ሰምታችኋል። በጣም የሚገርም ነው የምር። እንግዲህ ከብሩክ ነው የምጀምረው እና እንግዲህ ሰሞኑን ብሩክን በመጀመሪያ ዳኒን እና ሶሲን ከሕይወትህ አስወጣልን እያለን በጣም በቃ ሰባት ቀን ሙሉን እውነት አንድ አይነት ርዕስ ነበር የምጽፈው ማለት በቃ ከሕይወታቸው አስወጡ እያልኩኝ ማለት ነው። እና እንግዲህ ብሩክ ዛሬ እንቅጩን ተናግሯል ማለት ነው። በመጀመሪያ ደረጃ ዳኒ ማለት ነው፣ ባለፈው የመጀመሪያ ቀን ከብሩክ ጋር ሲገናኝ ሀይሚ ሀይሚ ሀይሚ ነበር ሲል የነበረ ለትወናም እንኳን ቢሆን ሀይሚ ሀይሚ ሲል ነበር ዛሬ ደግሞ ጭራሽ ትልቅ ወደ ዳቦ ሊጥ ሆነ ማለት አሁን ነው ከብሩ ጋ ሲጣሉ ማለት ነው እና ሀይሚ አንችን ብዬ ነው አንችን ብዬ ነው አንችና ክብሬ ነው ይላል ማለት ነው። ማለት እንዴት ነው አንተ ውሸት የሆነ ነገር አምተለ ሀይሚ የምታሳይ ያ ነገር እውነት ቢሆን ለምን እንደዚህ ፈራህ ማለት ነው እና ብሩክ እንግዲህ ዛሬ ማለት ነው ቀጥቅጦ ቀጥቅጦ ጥሎታል ማለት ነው። አይታችኋል ቪዲዮው እና እኔ በሳቅ ነው የሞትኩት። ብቻ ግን ብሩክ ዛሬ በቃ ወንድነቱን አሳየ ማለት ነው። ማለት በቃ እንደዚህ ነው ኮስተር ማለት በሚስትና በሀገር ድርድር የለም የምር ማለት ነው እና ስለዚህ የውሸት ዝም ብሎ እናንተ ለማለየት የሆነ ፋይል አምቶ አሳይቶ እንግዲህ ፍቅረኛ ጋር ሊያለያይህ ያሰበን ሰው በእንደዚህ አይነት መልኩ ልኩን ማሳየት ተገቢ ነው ብዬ ነው የማስበው። ዳኒ ልኩን ነው ያገኘ ዛሬ። ማለት በቃ እንዴት ነው ያልሆነ ነገር አመጥቶ እንደዚያ የሚያሳየውና ዛሬ ብሩክ ናይታችሁ ትላ ለሃይሚ ያሳየሃትን ፋይል አሳየኝ ይለዋል። ሀይሚ ምንድና ያሳየውሽ፣ ነገር የተለየ ነገር ነው? እንዲ ያሳየውሽ ያኔ ፎቶና ቴክስትን ያሳየውሽ ብሎ ቁጭ አላለም። አሳየኝ ሲለው ምንም ያሳየው ነገር የለም። ታዲያ ምንድን ነው ውሸት እኮ ነው እኔ ገና ሲጀመር ዜሮ ብዬ ነው ቲክቶክ ላይ የሚለቀቅኩት የዳኒ ፋይል የሚባል ፋይል የሚባል ነገር የለም ዜሮ ብዬ ነው የለቀቅኩት ቲክቶክ ላይ ራሱ ማለት ነው እና ቻናሌ ላይም እንደዛ ነው ምንም የተደበቀ ፋይል ከየት ከየት ነው የሚመጣው ማለት ነው ብሩክ ከኋላም ከፊትም ምንም አይነት የተደበቀ ነገር እንደማይኖረው ግልጽ ነው በቃ ማለት ነው ስለዚህ ብሩክ ዛሬ አኩርተህናል አንድ ሰው እንግዲህ ከሀይሚም ከእናንተም ዝር አይልም ማለት ነው እና ብሩክ ያስደሰተኝ ነገር ቢኖር ይሄን ከማድረጉ ባለፈ ስለ ሶሲና ዳኒ አያገባኝም አለ። በቃ ይሄን ነው የምንፈልገው። ስለ ሶሲና ዳኒ መታረቅ አያገባኝም ብሎ ብሩክ ከደመደመ ከህይወታቸው አስወጣቸው ማለት ነው። ገብቷቸዋል። ከህይወታቸው ካስወጣቸው ደግሞ ሀይሚና ብሩክ ብቻ ነው የሚገናኙት። ከዚህ በኋላ የሚቀረው የሀይሚና ብሩክ መታረቅ ብቻ ነው። መጀመሪያ የሚፈለገው እነሱ ከህይወታቸው እንዲወጡ ነው ሶ አያገባኝም። ከዚህ በኋላ ከታረቁ ራሳቸው ይታረቁ፣ ካልታረቁ ደግሞ የራሳቸው ጉዳይ ብሏል ብሩክ ማለት ነው። ስለተናደደም ሀይሚንም የራሷ ጉዳይ ብሏል። በቃ ብሩክ በጣም ኦፍ ስለሆነ በጣም ስለተሰማው፣ በቃ ማንንም ሰው የራሱ ጉዳይ ብሏል ዛሬ ማለት ነው። እኔ ትናንትና በተነጋገሩት ንግግር እውነት ለመናገር በጣም ደንግጫ፣ የምሬን ስላችሁ ማለት ነው። ያ ማለት ምንድን ነው? በቃ ንግግራቸው በጣም ከባድ ነው፣ የህምና ብሩክ በቃ እንዴት ነው የመጨረሻ እንደሚለያዩ ነገር ማለት ነው። እና በጣም በቃ እንደዚ ጠንከር ባለ ነገር ሲነጋገሩ ምን ለማድረግ ፈልገው ነው? ደግሞ አትንኪኝ፣ አትንካኝ፣ አትንኪኝ፣ አትንካኝ ይባባላሉ። እና እኔ አንዳንዴ እነዚህ ልጆች እንዴት እንደ ህፃን ህፃን ነው እንዴ የሚያጫጉታቸው! ብሩክ አትንኪኝ ይላል፣ እሷም አትንካኝ ትላለች። ምን ሆኗቸው ነው ግን ብያልኩ። የመጨረሻ ቪዲዮቸውን አይታችኋል አይደለም? ይኸው እንግዲህ ፍቅር ሲኖር በፍቅር መሃል የሆነ ችግር ሲፈጠር እንደዚህ ነው የሚያደርግ አይደለም። እና በጣም ደስ ብሎኛል ዛሬ የምር ማለት ነው። ብሩክ እንግዲህ ቀብራረው ማለት ነው አንጠልጥሎ ሄደ ማለት ነው። ዳኒ ልክህን አንተ አታቅም እንዴ? ድሮም እኮ የማይነካ ሰው ነው የነካ የማይነካ ሰው፣ በክብሩ የማይደራደር ሰው ብሩክ ማለት ነው። ያን ቪዲዮም ሲሰራ እንግዲህ ክብሬን ዝቅ አድርጌ ነው ራሴ ሪስክ ወስጄ ነው የሰራሁት ብሏል። እንግዲህ ተናግሯል ማለት ነው። ብሩክ በጣም ብዙ ነገር ነው ያወራው እውነት ለመናገር ማለት። እኛ ለምንድን ነው ሀይሚል ለብቻው ማያወራት እያለን ነበር ነበረ እና ያላየ ሰው የእውነት ለመፍረድ ሰማዩ ቅርብ ነው ያለችው ሀይል እውነት ዋናው እና ለምን ብቻዋን አያወራትም? ለምን ሶሲን ይዞ ይመጣል እያልን ነበር እና ትናንትናም የሆነ ነገር ሲናገር ሰማሁት። ብሩክ ማለት አንቺ ችግር በነበርሽበት ሰዓት፣ ለምሳሌ ቀለበት አሰርኩ ባልሽበት ሰዓት፣ ሳልፈልግ ብለሽ ባልሽበት ሰዓት እኔ ከጎንሽ ነበርኩኝ አለ ትናንትና። እሱ ነገር ሲናገር እኔ በቃ ማለት ሀይሚ ጠፍታለሽ ማለት ነው አያገኛትም ማለት ነው ብዬ አስቤያለሁ። እና ዛሬ ምን አለ በቃ እንዴት ነው አሁን እንግዲህ፣ እሱ ትናንት ምንድን ነው ያለው? እኔ ችግር በደረሰብኝ ሰዓት እንደዚህ ያልሆነ ፕራንክ ሰርቼ ሙለው ሲጨፈጭፈኝ እንግዲህ ከጎኔ የለሽም ጠፍተሻል ለማለት ፈልጎ ነው ዛሬ ተናገረ። በቃ እኮ ሀይሚን በቃ ሁለት ቀን ወይ ሶስት ቀን ብቻ ነው ያገኘዋት። ትናንትም ብለዋል እሱ አንቺ ስትፈልጊ ብቻ ነው የምታገኝኝ እኔ ስፈልግሽ አላገኝሽም ብሏል። እንደዚህ መሆን ደግሞ አለበት ብያ አላስብም። ሀይሚን የፈለገ ነገር ቢሆን የፈለገ ነገር ብትጣሉ ብትጋጩ አንቺ ብቻ ስትፈልጊ የምታገኘው ብሩክ ሲፈልግሽ የምታገኙ ከሆነ ይሄ ፌር አይደለም፣ እውነት ለመናገር ምክንያቱም በቃ አላደለ። እንዴት ነው በቃ መሆን የለበትም ብዬ ነው ማስበው፣ መገኘት አለብሽ ለማለት ነው ሀይሚ ማለት ነው። እና የው እንግዲህ ስላኮረፈች ነው። ደግሞ በጣም የገረመ ነገር ቢኖር ማለት እንዴት ነው ዳኒ፣ እኛ እኮ ውሸት መሆኑን እናውቃለን። ውሸምት መሆኑን እየታወቀ ፎቶሾፕና ዛሬ ቴክኖሎጂ በሰለጠነበት ሰዓት በዛ ነገር አቀነባብሮ የውሸት ፎቶ የሚያሳያት ለሀይሚ ያዋጣኛል ብሎ ነው እንደዚህ አይነት እኮ በጨረቃዎች ላይ ዋጋ ያስከፍለዋል ዳኒ አሁንም እንደው በዚህ በጮ ከተማ ከተላቀቁ ጥሩ ነው ብዬ ነው ማስበው እና ብሩክ በቃ አሳየኝ ብሎ ነው ፈጥርቆ የያዘው ሀይሚን በስመ አብ ብሩክ በጣም ስለተናደደ ልብሴን ጃኬቴንም እንዳትነኪ ሁላ እያለ ነበር ያው መሀል ላይ ሆና ደግሞ ልትገለው ነው ወይ ምናምን እያለች እየገለቅ እንኳንም መጣች ሀይሚ ማረት የሆነ በቃ የባሰ ይጣሉ ነበር። እና ሀይሜ መምጣቷ በቃ እንዲደባደቡ አትፈልግም ማለት መሆንም አለበት። እንኳን መጣች ለመገለገል ማለት ነው። እና እንግዲህ ብሩክ ቀጥቅጦ ቀጥቅጦ ነው የጣለው ማለት ነው። እኔ አስቆኝ የዳኒ ነገር ማለት ነው። እና ወንድ ልጅ እንዴት ነው እንዴ? ሀይሜ ሀይሜ ይላል እንዲ ሀይሜ ምን ታደርግ? ፎቶ ያሳያሃት አንተ ነይ ብለህ ያሳያሃት አንተ በቃ ምንድን ነው? ኧረ ዳኒ በቃ ከዚህ በኋላ እንግዲህ ከጨረቃዎች ውልቅ ነው ሚስተር ይዘ ማለት ነው። እና በጣም አጥጋቢ መልስ ብሩክ ነው ስለሰጠ ደስ ብሎኛል። ማለት በቃ ከዚህ በኋላ አያገባኝም ብሏል። አያገባኝም ካለ ከህይወታቸው ወጡ ማለት ነው። ከዚህ በኋላ አንድ ቪዲዮ ምናልባች ቢሰራ በማን ቤት እንደው አላቅም። ይኸውም አይሰራም። ከዚህ ውጭ ግን ሀይሚና ብሩክን ብቻ ለማስታረቅ እንግዲህ እናንተም ቪዲዮን በመስራት ፖስትን በማድረግ ኮሚኒቲ ላይም በመጻፍ የምትወዷቸው እንዲታረቁ ጥረት አድርጉ ብዬ አስባለሁ። ብሩክ ስለተናደደ ተሎ ላይ መለስ ይችላል። ብሩክ አንዴ የሆነ መጥፎ ሙድ ከገባ እዚያ ሙድ ለመውጣት ጊዜ ይወስድበታል። እና ተሎ ቢታረቁና አብረው ቢመጡ ደስ ይለኛል። ይሄ እንግዲህ ደግሞ የሀይሚ ቤት ስራ ይሆናል ማለት በቃ ከሶሲን እና ከዳኒ ከህይወታችሁ ከወጡ፣ ብሩክ እንደሞ አንቺ ካለበት ሙድ ነገሮችን በማስረዳት ይሄን ስራ እምትሰረው ደሞ ትልቁን ሚና መጫወት ያለባት ሀይሚ ናት ብዬሽ አስባለሁ። የምር ማለት ነው። ከዚያ ባለፈ ደግሞ ፍጽ ያለ ይታረቃሉ። በቃ ከዚህ በኋላ ይታረቃሉ ብዬሽ አስባለሁ። ደሞ በጣም ያሳዘነኝ ነገር ቢኖር ማለት ለምንድን ነው በብሩክ በደካማ ጎኑ አሁን የማን እናት ስትነካበት ደስ የሚለው አለ። የምር እኔ ሁሌ ቪዲዮ ስሰራ እያያችሁን አይደለ? የብሩክ እናት እየተዘቀዘቀች እንደሆነ እነ ብሩክ እና ሀይሚ እየተዘቀዘቀች እንደሆኑ ቪዲዮ ስሰራም ቲክቶክ ላይ ስሬ ብዬሽ ቲክቶክ ላይ የምሬ ነው የምላቸው። አጭር ቪዲዮ በቃ እሰራለሁ ለምንድነው የምትዘቀዝቁ እያልኩ ማለት ነው። አሁን ብሩክና ሃይሚ ስለተጋጩ፣ በቪዲዮ ስለተጣሉ እንዴት ነው ቤተሰብ ጋር የምትሄዱ? እውነት እናት ያላችሁ ሰው እናት ትዘቀዝቃላችሁ? ሃይሚና ብሩክ ስለተጣሉ ይሄው ታርቆ ይመጣሉ። ታዲያ እናንተኮ እንዴ ለእናቶቻችሁ ክብር የላችሁም? የብሩክ እናትን የምትዘቀዝቁ፣ ለራሳችሁ እናት ክብር እንደሌላችሁ ግልጽ ነው። ይሄ መቶ ፐርሰንት ማለት ነው ብሩክናው ስለዚህ የብሩክን እናትም የሃይምን እናትንም አትዘግዝቁ ከቤተሰብ አትድረሱ እነሱ በሚሰሩት ስራ ማለት ነው ምንም አይገናኝም እናት ያለው ሰው እናትን አይዘቀዝቅም የምር ማለት ነው ከባድ ነው በጣም እንግዲህ በመጨረሻም የሀይሚና የቡራ መታረቅ ብቻ ነው የሚቀረን። እንግዲህ ነገሩ እየቀለለ ነው ብዬ አስባለሁ። እውነት ለመናገር ማለት እነ ሶሲ እና ዳኒ ከህይወታቸው ከወጡ ብሩክ አያገባኝም ካለ፣ ሀይሚና ብሩክን ደግሞ በምን አይነት መንገድ ማስታረቅ እንዳለብን እንግዲህ ያው ፍጼም ስላለ ነገሩ ይቀላል ብዬ አስባለሁ። ብቻ ግን ዛሬ ደስ ብሎኛል በዚህ መልኩ እንኳን ስለሆነ ማለት ነው የምሬን ነው ምላችሁ እና